አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ። ውድ እህቶች፣ ውድ ቤተሰቦች እንዴ እናቸሁ? ዳናናች አልሐምዱላ። ሰብስክራይ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ማረጋችሁ እንዳትረሱ፣ ሼር ማረጋችሁን እንዳትረሱ። ዛሬ ደግሞ በአዲስ ቪዲዮ ን ኔን የገዛሁትን ከነዋጋው የኢድ ልብስ ስላሳያችሁ ነው። ቤቱ መንገድ ቅር ብሏል። በነገራችን ላይ ለዘዳ ልቀይር አወጣቶቸው ነው። እህቶች እየጠየቃችሁ ያላችሁ ቪዲዮ ሰራላችኋለሁ። ስለፍራሹ አሁን ሰውል ያው በሌላ ቪዲዮ ጠብቆ ማለት ነው። ይሄን ነው ከነዋጋው፣ የት እንደሚገኝ ቁጥርሽን፣ ቦንድ ነው ሁሉን ያው ቤቱን፣ ትራሱን ሁሉ አውጣጥቻለሁ፣ ግን ቪዲዮ ሰራላችኋለሁ። አሁን እንደገና እሱን እንደዚህ ሳሳያችሁ ምን ስለሚረዝም በሌላ ቪዲዮ ጠብቆኝ፣ ዋጋው የት እንደሚገኝ ደሴ የት ቦታ ደሴ። አንድ ሰው ብቻ ነው ይህንን የሚያቀርበው አቅርቦት ማለት ነው። ያንንም የማሳያችሁ ይሆናል። እናንተ ላይክ እያደረጋችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታቱ አስርኬ ተው አስገቡኝ ተው ተው አስገቡኝ ተው ተው ግን ግን ግን ማለት ነው። ስለዚህ ዛሬ የኔንም የልጅንም ልብስ የማሳየ። ሆ አረ ሂራዬ እንደሱ ተደብቀሽ እንዳመጭ ስቁብሻል። ቴንዲ ስቁብሻል። ኔ ማለት ቂቤ ስራ ላይ ሸዋር ለስረብ ወስቲ ለነበው ነገ እሁድ ኢድ የሆነ እንደሆነ ሸዋር ለመውሰድ ገበያ ሂደን ደግሞ እኔና ሄራ የመጣ ነው። እንግዲህ ዋና እንሻላ የምንለግላችሁ ይሆናል የኢዱን መስሪያ ማለት ነው። ስለዚህ አሁን ነፍጠ ብቻ ናት፣ ቅቤም ናት፣ ትርክክ ብላለች። በነገራችን ላይ የኔ ትርክርክ እና ቅቤያ ስራ ላይ ፀጉሯን ተሰርታ ነበረ ሳያውል አዋት አልመጣሁ እያለች ነው እና እና እስኪ ያው ቅቤ ሸዋር እንዳስወሰዳያ ብዬ መጀመሪያ ከሄራ ልብስ ልጀምርላችሁ እስኪ ይቺ የሂራ ቀሚስ ናት። ቀሚስ የህፃቴ ልብስ በነገራችን ላይ በጣም ውድ ነው። ያአላህ ራህማን ዋላ ቀበቶ አላት። የራሷ ቀሚስ ሁለት ሺ ስድስት መቶ ብር

ሌላውን ነው አንደኛው። ኦት ይቺ ሲኒከር ጫማ ሲኒከር ጫማ ነው፣ ሁለት ሺ አምስት መቶ ብር። ይቺ ሲኒከር ጫማ ማለት ከጣሚሷ ጋር ማች አድርጎ ማለት ነው። ማች ነው በነገራችን፣ እዚህ ጋር በይላ ይሆንላችሁ ቻው። በዚህ ማችነው ሁለት ሺ አምስት መቶ ብር የሂራ ማለት ነው። ድሮ እናቶቻችን ልጅ በድሉ ያድጋል ይባላል። ልጅ በድሉ ያድጋል የሚባለው ማለት ነው። ውሸት ውሸት ውሸት ውሸት ውሸት። እስኪ ሄሄሄ መቼም ውት የወጣሁት ነገር እያያችሁ ነው። ሌላው ይቺ በቀሚሷ ማችናት ያች ይቺ በቀሚሷ ማችናት ነው የገዛሁላት። ረብጣ እዚህ እና እዚህ ሰራሰከን ኢንሻላ የማሰላለ ሄዷ ይቺ ስልሳ ብር ሁለቱ ሰላሳ ሰላሳ

አምሮ ነው እነዚህ ሁለቱ መቶ ብር ወላሂ ነው ማላችሁ፣ መቶ ብር እነዚህ ሁለቱ ስላማረ ማለት ከዛ ይሄ ይችን ነው የሄራ እንግዲህ አስብ ሁለት ሺህ ስድስት መቶ ሁለት ሺህ አምስት መቶ አራት ሺህ አምስት ሺህ አንድ መቶ አምስት ሺህ ስድስት መቶ አምስት ሺህ ሰባት መቶ ከዛ ይሄ መቶ አምስት ሺህ ስምንት መቶ ስልሳ እና ሃምሳ መቶ አስር አምስት ሺህ ስምንት መቶ ነው ያለ አምስት ሺህ ዘጠኝ መቶ ሄደ የሄራ ልብስ ብቻ ማለት። ልጅ በድሉ ያድጋል የሚባለው ውሸት። ይሄ ያወጣው እንግዲህ ይሄ ነው። በአፊያ የምትለብሻ ግን ወጣ ኔ ፍቅር ወላ አላህ ኔ ባልቲ ይሄ እንግዲህ ይሄራይ ይሄ ነው። ካልስም ይቾ ተገዝታለች። ይሄ አዲስ አዲስ ስለሆነ የምትለብሰው የዛሬ አመት አራት ርኮስ ዘንድሮ ደግሞ ይህን ይህን ይህን ይላል። እንኪ እንኪ ሌላው እና ዋነኛው በነገራችን ላይ ልጅ በድሉ፣ ሁሉም የራሱ እርዘቅ አለው፣ ሁሉም የራሱ እርዘቅ አለው ግን እናቶቻችን አሁን በፊት እና አባቶቻችን ሲያሳድጉ ኮንጎ ጫማ ከተቀደደ የጥፈን ነው ምንለው ሐቂቃ ምን የገጠር ሊሆነ ምንም አለበለዚያ ባዶ እግራችንን ሄደን ያውኑ ደግሞ እናቴ እንደዛ አይነት ቀልድ የሚባል ነገር የለም። እኔ ስማናለኝ ብዬ ደግሞ የራሴን የገዛሁትን ላሳያችሁ። ጅልባብ አቤት አቤት! አሁን እኮት ይሄ ያሰራሁት ጅልባቤ ነው። ይሄ በፊቱ ነጭ ነው። ከዚህ እጅ ላይ ደግሞ ነጭ አስገብቼበታለሁ እዚህም ነጭ አስገብቼበት፣ በነገራችን ይህን አድርጌ እንደ ምቾቱ ልነግራችኋል። ወዝ ወዝ ነው የሚለያቸው። ይሄ ደግሞ አሁን በፊት ቅምቅም ነበር፣ አሁን ደግሞ በሳት ነው ያለ በሳት ነው። ለምን አቧራ ተለያይ፣ በሳት ነው በሳት ነው የሚያደርጉላችሁ በሳት ነው። ይሄ ማለት ነው ይታያቸዋል። በሳት ነው ይሄ ማለት ነው። ቱር ከሚባል ነው ሞማሹ። በነገራችን ላይ በጣም ጨርቅ ነው። ጨርቅ ጠብቃ ይሻለን ምን አይነት ሰውነታችሁ አይላጠፍ፣ ምናምን በጣም ቆንጆ ነው። ቱርክ የሚባለው ነው። ቱርክ በነገራችን ላይ ተይ ማዬ ቱርክ የመጣው የአራፋ ያም ነው። አራፋ ነው፣ ግን እኔ ዝም ብዬ የገዛሁት አንደኛው። ውጫሌ ብዙም እንደዚህ አይነት ነገር የለም። ሌላ ቦታ ብትሆኑ ወይ ኮምቦልቻ ወይ ደሴ ብትሆኑ

ይሄና ይሄ ማች አረጋ የሚያረች የሚያረጋው ይሄ ይታያቸዋል። በዚህ ይሄ እንትኑ በዛ ነው ማች የሚያረጋው። ሙሉ ለየ በነገራችን እንደዚህ ቀይ አዝጎርጉሪ ሁለት ሻርፕ ላለመግዛ እንደዚህ ያዝጎረጎርኩት ለምን መሰላችሁ? ለኢድ ምለብሰው ቀሚስ አለኝ። እንደዚህ በቀይ ቡኒ የሚያላብሰው ማለት ሳስበው ከዛ ሳገኝ ለምን ሁለት ሻርፕ ስምንት መቶ ብር ከመገዛ በአራት መቶ ብር ሁለቱንም የሚያላብስ ብዬ ይሄንን ገዛሁት ማለት ነው። ስለዚህ ይሄ ደግሞ ጫማዬን በነገራችን ላይ ማች እንዳደርግልኝ ብዙም ማች አያደርግም ይሄ ማለት ነው። ይሄ በነገራችን ላይ እዚህ ጋር እንትን ስላለ ነው፣ ነጭ ነጭ ስላለው በዚህ ጋር ማች አደርግልኛል ነው፣ ነጭ የጨመርኩበት ጅልባቤ ላይ ነጭ አደረግኩበት በነገራችን ላይ እዚህ ጋ እንዳላብስልኝ ነው። ይሄ ጅልባቤ ላይ ነጨረኩት ጫማ ይሄ ነጭ፣ ያው ብዙም አይራረቅም መልኩ ነገራችን፣ እዚህ ጋ ለራሱ ይመሳሰላል። የግዴታ አንድ አይነት መሆን አለበት አይባልም። ስለዚህ ይሄ ነጩና ይሄ ነጩ ማ በጣም ዲነፈሱ ይሄና ይሄ እንግዲህ፣ ይሄ ነው የኔ ጅልባ ማለት ነው። ጫማው ማች ነው፣ ሻርቦ ማች ነው። በቃ ፏፈሽ ነው። አላህዬ ይስጠን፣ ያ ረብ ይስጠን። እናፋው እንበልበት አንደኛ በሀገር ላይ መኖር ደስ የሚለው ካላችሁ ዘንጣችሁ በቃ ወጣ ዘንጥ ተባታላችሁ። ሰው ለአንዲት ለአንዲት ቀሚስ 10 ምናምን ሸርታይን። እንዴ! እንዴ! ይሄ ከላይ እስከ ታች የምትከናነቡበትና ስለዚህ ደሞ ፋሽ ስትሉ ፋሽ ስትሉ ደሞ በጣም ደስ ይላል እላችኋለሁ። ይሄን ይመስላል ጫማዬ፣ በነገራችሁ ላይ ሻምፕስ